ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ በድጋሚ ተመልሰን መጥተናል። በዛሬ ቪዲዮአችን ላይ ስለ አስደናቂ የሆነ ነጭ ሽንኩርት አስደናቂ ጤና ጥቅምን አንስተን የምንወያይ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ ቪዲዮ ውስጥ ጀምሮት ላይክ ማድረግ አይረሳም። ሰብስክራይብ የምትለዋን ምልክት ተጭናችሁ ደግሞ የደውል ምልክቷን ኦንላይ ካደረጋችሁ ሁልጊዜ ጠቃሚ ጠቃሚ ቪዲዮዎችን ለእናንተ የምናደርስበት እጅግ በጣም ጠቃሚ ቻናል ነው። ዩቲዩብ ላይ ቁም ነገር ከሚያስተላልፉ ዩቲዩብ ቻናሎች መካከል አንዱ እኛ ነን። በዛሬ ቪዲዮችን ላይ ነጭ ሽንኩርት እጅግ በጣም በርካታ የጤና ጠቃሜቶች ስላሉት እሱም በተወሰነ መልኩ ለማዳሰስ እንሞክራለን። ነጭ ሽንኩርት እንደሚታወቀው በሰልፈር ውህድና በአንቲ ኦክሳይድና በሌሎች ንጥረ ነገሮች የበለጸገና በርካታ የጤና ጥቅሞችን የሚሰጠን ነው። በይበልጥ ምግብ ለማጣፈጥ የምናስገባው ነጭ ሽንኩርት በውስጡ ሰልፈር ውህዶችን ይዟል፣ በአንቲ ኦክሳይድ የበለጸገ ነው። ይህ ማለት ደግሞ ለጤና በርካታ ጥቅሞችን ይሰጣል ማለት ነው። የነጭ ሽንኩርት የጤና ጥቅም ስናነሳ ሳይንስ ያረጋገጣቸውና መርምሮ የደረሰባቸውን እጅግ አስደናቂ ጥቅሞችን በዛ የምናነሳ ይሆናል። በሽታ መከላከል አቅምን ያሳድጋል። አንድ ሰው በቶሎ ቶሎ በሽታ እንዳይጠቃ ወይም በሽታ ከተጠቃ በኋላ ደግሞ በቶሎ ለማገገብ ነጭ ሽንኩርት መጠቀም በሽታ የመከላከል አቅምን ለማሳደግ ይረዳናል ማለት ነው። ነጭ ሽንኩርት በጸረ ባክቴሪያና በጸረ ፈንገስ ውጤቶች ምክንያት ሰውነታችን በሽታ የመከላከል አቅምን የሚያዳብር ባህሪ ይፈጥርለታል። ይህም ሰውነታችን እንደ ጉፋን፣ ኢንፍሉንዛ ሌሎችንም በሽታዎች ኢንፌክሽን ነክ በሽታዎች እንዳይጠቃ ይረዳናል። በይበልጥ ደግሞ ጉፋን በምትታመሙበት ሰዓት ላይ ነጭ ሽንኩርት ያላቸውን ምግቦች መመገብ ነጭ ሽንኩርት ወጥ ላይ ጨምራችሁ ይሆናል። በጥሬውም ከትክታችሁ ሊሆን ይችላል፣ ወይም ከትፋችሁ ይሆናል፣ አጥባችሁ አዘጋጅታችሁ ሊሆን ይችላል። ከዛ በተጨማሪ ደግሞ ወተት ካፈላችሁ በኋላ ሁለት ፍሬ ነጭ ሽንኩርት አርጋችሁ ሁለት ፍሬ ነጭ ሽንኩርት በደንብ አርጋችሁ ከትፋችሁ ወተት ካፈላችሁ በኋላ እሱን አድርጋችሁ ብትጠቀሙበት ከዛ ጉፋን የመዳንና በሽታ የመከላከል አቅማችሁን በብዛት እንዲጨምርና ቶሎ ከበሽታ እንድታገግሙ ይረዳቸዋል። ነጭ ሽንኩርት ደም ግፊትን ይቀንሳል። ነጭ ሽንኩርት የደም ግፊት በሽታ ላለባቸው ሰዎች የደም ግፊትን ለመቀነስ ይረዳል። ከዛም በተጨማሪ የኮሌስትሮል መጠንን ያሻሽላል። አጠቃላይ መጥፎ የኮሌስትሮል ወይም ኤልዲኤል የሚባለው መጠን በመቀነስ ለልብ በሽታ የመጋለጥ እድላችንን፣ በስትሮክ የመጠቃ እድላችንን በከፍተኛ ሁኔታ እንደሚቀንስ ጥናታች ያሳያሉ ወይም ጥናቶች ያመለክታሉ። ነጭ ሽንኩርት እንግዲህ አዘውትረን ስንመገብ ስንመግብ አንደኛ ጤናማ የደም ግፊት እንዲኖረን ያደርገናል። ከዛ በተጨማሪ ደም ስሮቻችን በኮሌስትሮል እንዳይጠቁ ክፍቱ ነው፣ ደም በአግባቡ እንዲመላለስ በማድረግ ምን ያደርገናል፣ ከብዙ አይነት በሽታዎች ይጠብቀናል። የኮሌስትሮል መጠን ለጨመረባቸውም ሰዎች የኮሌስትሮል መጠንን ለማሻሻል በጣም ጠቃሚ ነው ማለት ነው። ሌላኛው የነጭ ሽንኩርት ጥቅምን ስናነሳ የደም ዝውውርን ያሻሽላል። ደም በአግባቡ እንዲዘዋወርና ጤናማ የደም ዝውውር እንዲኖረን የማረግ አቅም አለው ማለት ነው። ነጭ ሽንኩርት እንግዲህ ከላይ ለማንሳት እንደሞከር ነው ጤናማ የደም ዝውውር እንዲኖር ያደርጋል ማለት ነው። በነጭ ሽንኩርት የሚገኘው ሰልፈር ሁድ የደም ስሮችን ዘና እንዲሉና ጤናማ የደም ዝውውር እንዲያደርጉ ከፍተኛ ሚና ይጫወታል። ሌላኛው የነጭ ሽንኩርት ስናነሳ አንቲፍላማቶሪ ባህር ያለው ነጭ ሽንኩርት እንደ አርታይተስ በሽታዎችን የልብ መምን ስር የሰድዙ የጤና ችግሮችንም ለመቀነስና ለመከላከል ይጠቅማል ነው። በዓለማችን ላይ ቁጥር አንድ ገዳይ የሆነውን ደግሞ የካንሰር በሽታንም የመከላከል ከፍተኛ አቅም እንዳለው ነጭ ሽንኩርት ጥናቶች ያሳያሉ ማለት ነው። አንዳንድ ጥናቶች እንደሚያሳዩት ነጭ ሽንኩርት መመገብ የካንሰር ዋ ሴሎችን የመግታት እንዳይፈጠሩ የማድረግ እንዲሁም የካንሰር አይነቶችን በይበጥ ለጨጓራና ለሌሎች ካንሰሮች የመጋለጥ እድላችንም በከፍተኛ ሁኔታ የመቀነስ አቅም እንዳለው ጥናቶች ያሳያሉ። ስለዚህ ጨጓራም ችግር ካለባችሁ፣ አንዳንዴ ጨጓራ ችግር ያለባቸው ሰዎች ነጭ ሽንኩርትን ስትበሉ በጣም የሚያቃጥላችሁ እና የሚያማችሁ ከሆነ አብስላችሁ መጠቀም ትችላላችሁ። ሌላኛው የደም ስኳር መጠንን መቆጣጠር ያስችላል። ብለር ሹገር ኮንትሮል ያደርጋል። ስለዚህ ለስኳር ህመምተኞችም ተመራጭ የሆነ ፍሬ ነው ወይም ምግብ ነው። ነጭ ሽንኩርት የኢንሱሊን ሴንሴቲቪትን በማሻሻል በደም ውስጥ ያለውን የስኳር መጠን እንዲቀንስ ይረዳል። ይህም የስኳር በሽታ ቅድመ ስኳር ህመም ላለባቸው ሰዎች በጣም ጠቃሚ መሆኑን ጥናቶች ያሳያሉ። የደም ስኳር መጠን እንዲረጋጋ የማድረግ ችሎታ አለው። ሌላኛው የአጥንት ጤንነት ወይም ቦን ሄልዝ፣ አጥንታችን ጤናማ እንዲሆን፣ አጥንታችን ጠንካራ እንዲሆን፣ በይበልጥ ደግሞ እድሜ በገፋ ቁጥር የሚመጣውን የአጥንት መሳሳት ችግር ለመከላከል ነጭ ሽንኩርት ሁነኛ መፍትሄ አለው። ነጭ ሽንኩርት በሴቶች ላይ የአርቴስቲሮን ህመምን መጠን እንዲጨምር ሊያደርግ ይችላል። ለምሳሌ ነጭ ሽንኩርት በሴቶች ላይ የሆርሞን መጠን እንዲጨምር ሊያደርግ ይችላል። ይህ ደግሞ የአጥንት መጥፋትን ኦስትሮስን ሊያስከትል የሚችል አደጋ ይቀንሳል ማለት ነው። ምናልን ለሴቶች በይበልጥ ነጭ ሽንኩርት ሆርሞናቸው እንዲጨምርና እንዲስተካከል በማድረግ አጥንት ላይ አደጋ እንዳይመጣና የአጥንት መሳሳትን የመከላከል አቅም አለው። ሌለኞች መርዛማ ነገሮችን እንዲትወቅስ ያደርጋል። በነጭ ሽንኩርት የሚገኘው የሰልፈር ውህድ በጉበት ውስጥ የሚገኙ መርዛማ ንጥረ ነገሮችን ጠራርጎ የሚያስወግድ ኢንዛይም እንዳለው ጥናቶች ያሳያሉ። ስለዚህ ነጭ ሽንኩርት በጉበት ላይ የሚፈጠሩ መርዛማ ነገሮችን ለማስወገድ ከፍተኛ አቅም አለው። ወይም መርዛማ ነገሮች ከተፈጠሩ በቶሎ እንዲወገዱ የማድረግ ከፍተኛ አቅም አለው። ስለዚህ ነጭ ሽንኩርትን ስንጠቀም መርዛማ ነገሮችን ከሰውነታችን ለማስወገድም በጣም ጠቃሚ መሆኑን መረዳት መቻል አለብን። ስለዚህ መርዛማ ንጥረ ነገሮችን፣ መጥፎ ኬሚካሎችን ከሰውነታችን በጉበት ላይ የሚገኙትን የማስወገድ አቅም እንዳለው ጥናቶች ያሳያሉ። ስለዚህ ነጭ ሽንኩርትን ስንጠቀም እነዚህን ነገሮች እንደምናገኝ ጥናቶች ያሳያሉ። ነጭ ሽንኩርት ሳይበስል ወይም በጥሬው ስንበላው ወይም በከትክተን ኖርማል ስንመገብ ለጤና የሚሰጠን ጥቅም እጅግ በጣም ጠቃሚ መሆኑ ወይም የምናገኘው ጥቅም እጅግ በጣም አስገራሚ መሆኑን ጥናቶች ያሳየናል። ለምሳሌ ነጭ ሽንኩርት አጠቃቀሙን ባጭሩ እናስረዳችሁና ለምሳሌ ነጭ ሽንኩርት በጥሬው ሲመገብ ጨጓራውን ለሚያማው ሰው በወተት ውስጥም በሌላ ውስጥም አፍልቶም አብስሎ መጠቀም ይችላል። ወጥ ውስጥም ጨምሮ መጠቀም ይችላል። ነገር ግን ነጭ ሽንኩርትን ስትጠቀሙ ጨጓራችሁ የማያማችሁ ከሆነ ምንም አይነት ችግር የማይሰማችሁ ከሆነ ነጭ ሽንኩርትን በጥሬው ብትመገቡት በጣም ጥሩ ነው። ሌላኛው ነጭ ሽንኩርት አብዛኛውን ጊዜ ሰዎች እንዳይመገቡት ከሚያደርጋቸው ነገር አንዱ መጥፎ የአፍ ጠረን ይፈጥራል። ይህ የሚሆነው ደግሞ በጥሬው ከተመገብ ነው እና ከተመገብን በኋላ አፋችንን በአግባቡ እንዳናጸዳ ከሆነ ወይም የማናጸዳ ከሆነ መጥፎ የአፍ ጠረን የማምጣት እድሉ ከፍተኛ ነው። ስለዚህ ነጭ ሽንኩርት ከተመገብን በኋላ በቶሎ አድርገን አፋችንን ማዛጥር ጥርሳችንን መቦረሽ ተገቢ ነው። ለምን? ነጭ ሽንኩርት እንደምታቁ ሽታ አለው። ያ ሽታ ደግሞ መጥፎ ሽታ ወይም የሚያስጠላ ሽታ ነው። ከዛ በተጨማሪም ነጭ ሽንኩርት መጠኑ መብዛት የለበትም። ለምሳሌ ጉፋን ይዛችሁ በወተቱ ውስጥ ስትጠቀሙ በጣም ብዙ ነጭ ሽንኩርት ከከትታችሁ ጭጓራ ህመምም ሊያመጣ ይችላል። ሌላም ችግር ሊያመጣባችሁ ይችላል። ስለዚህ ነጭ ሽንኩርትን ስትጠቀሙ በመጠኑ መሆን አለበት ሌላኛው ነጭ ሽንኩርት ደግሞ ሌላ ጥቅሙን ስናነሳ የምግብ መፈጨት ሂደትን ያሻሽላል ነጭ ሽንኩርት የአንጀት ተዋሳያንን ወይም አንጀታችን ውስጥ የሚቀመጡ መጥፎ ባክቴሪያዎችን በማጥፋት ምግብ በአግባቡ እንዲፈጭ የራሱን አስተዋጽኦ ያደርጋል በይበልጥ ደግሞ ምግብ ከበላችሁ በኋላ ሆዳችሁን የሚከብዳችሁ ከሆነ ወይም ሆዳችሁ በጋዝ የሚነፋ ከሆነ ያንን ችግር ለመቆም ወይም ጤናችሁን ለመመለስ አንጀታችሁ ጤናማ እንዲሆን ነጭ ሽንኩርት የሆድ መነፋትን፣ የአንጀቶስ ችግርን፣ የአንጀቱ ውስጥ ትናትንን፣ ኢንፌክሽንን ጭምርን የመዋጋት ከፍተኛ አቅም እንዳለው ጥናቶች ያሳያሉ። ስለዚህ እነዚህ ሁላገ የነጭ ሽንኩርት ገጸ በረከቶችን ለማግኘት ነጭ ሽንኩርትን በአግባቡ ልጠን አዝድተን ከትክተን መመገብ በጣም በርካታ ጥቅሞችን ይሰጣሉ። ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን በዛሬ ቪዲዮአችን ላይ ስለ ነጭ ሽንኩርት ስናነሳ እጅግ በጣም ጥቂቱን ፓርት ብቻ ነው ያነሳ ነው እንጂ በርካታ የነጭ ሽንኩርት ጥቅሞች እንዳሉ እንዳይረሳ ይቺ ሽንኩርቱን በአግባቡ በመጠቀም በርካታ የጤና ጥቅሞች ማግኘት ይችላላችሁ። እኛ በዚሁ እንሰናበት። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።